ሰላም ሰላም፣ እንዴት ናችሁ? ውድ ተከታታዮች የዶክተር ልሳን ወርቅ መኪያስ ነኝ። ዛሬም በአዲስ የጤና ርዕስ ተመጥቻለሁ ማለት ነው። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ጠይቃችኋለሁ። ከወደዳችሁት ላይክ አድርጉት። ሌላ ይጠቅማብላችሁ ካሰባችሁ ደግሞ ለሌላ ሰው ሼር እንድታደረጉ ጠይቃችኋለሁ። ዛሬ የምንነጋገረው ስለማንኮራፋት ነው። ብዙ ጊዜ ማንኮራፋት እንደ ልማድ እንደ ሀቢት እንጂ እንደ ህመም አይቆጠርም። ነገር ግን ማንኮራፋት ሲቆይ ሳይታከም ሲቀር ወደ ከፋ የልብ እንዲሁም የተለያዩ የደም ስር እና የጭንቅላትም ችግር የማጋለጥ እንትን አቅም አለው እና ምንድን ነው እንግዲህ ማንኮራፋት ኦብስትሪክ ኤግዛክትሊ የእንትኑ የአማርኛ ትርጓሜው ቀጥታ ኦብስትራክቲቭ ስሊፕ አፕኒያ ባይሆንም ማንኮራፋት ባይሆንም፣ ነገር ግን የማንኮራፋት ምልክቶች አብዛኛውን ጊዜ የኦብስትራክቲቭ ስሊፕ አፕኒያ ምልክቶች ናቸው። ስለዚህ ማንኮራፋት የሚለው ቃል እንናገራለን ማለት ነው እንግዲህ ይሄ ምንድነው ዋና ምክንያት? ምክንያቶቹ የተለያዩ ነገሮች ቢሆኑም ምንድነው ይሄ ሰው ሲያንኮራፋ፣ ማንኮራፋት ማለት በትክክለኛው የአየር ቧንቧ በአፍንጫ ገብቶ ወደ ሳንባ የሚሄደው አየር እሱ ተዘግቶ በተለያዩ የስትራክቸራል ሜካኒካል ወይም ደግሞ የመዋቅር ችግሮች ምክንያት ተደርጎ ወይም በተለያዩ ምክንያቶች አየር ወደ ውስጥ እንዳይገባ ይከለከላል ማለት ነው። ለዚህ እሱ አለመግባቱ ምን ያደርጋል? ጭንቅላታችን በቂ ነው ኦክስጅን እንዳያገኝ ያደርጋል። እሱ ደግሞ አስር ጊዜ ከእንቅልፍ እንድነቀ ያደርጋል። አንደኛ የጭንቅላታችን በቂ ኦክስጅን አለማግኘቱ ሰውነታችን ስትረስ ውስጥ ይገባል፣ ጭንቅላታችንም እንዲሁ ስትረስ ውስጥ ይገባል። ስለዚህ ቶሎ ካልተ ካልታከመ የቆየ የልብ ችግር ያመጣል ማለት ነው። ከቆየ የልብ ችግር ያመጣል ማለት ነው። እንግዲህ ምልክቶችን በምናይ ጊዜ እንግዲህ ማንኮራፋት ብዙ ሳያውቃል ማንኮራፋት ብቻ ድምፅ ማውጣት ብቻ ሳይሆን ጮክ ያለ የመተንፈስ ችግር ሰው ለመተንፈስ እየቸገረ የሚያወጣው ድምፅ ነው። ከዛም አልፎ ለመተንፈስ ይቸገርና በመሃል ከእንቅልፉ ሊነቃ ይችላል። በመሃል በመሃል እንቅልፉ ሊነቃ ይችላል። ያነዛ ከእንቅልፍ የሚነቃቸው እንትኖች ጭንቅላቱ ኦክሲጅን በሚያጥረው ጊዜ ሰውዬ ኦክሲጅን እንዲተነፍስ ተነስቶ በስነስርዓት አተኛኘቱን አስተካክሎ፣ ወይ ደግሞ ራሱን አስተካክሎ አተኛኘቱን አስተካክሎ ኦክሲጅን እንዲያገኝ የሚያደርግበት ሜካኒዝም ነው። ስለዚህ በጣም አጭር ከመሆኑ የተነሳ ሰዎች መንቃታቸውም ላያስታውሱ ይችላሉ። ምንድነው አንዳንድ ጊዜ በዚህ ህመም የሚሰቃዩ ሰዎች ምን ይሆናሉ? ቀን ቀን በጣም እንቅልፍ እንቅልፍ ይላቸዋል። እንቅልፍ የተኙ ይመስላቸውን ቀኑ የሚያስታውሱት እንደተኙ ነው። ምክንያቱም እነዚህ ትንንሽ ብሪፍ የሆኑ ትንንሽ የሆኑ መንቃቶች እነሱ ሳያስተውሏቸው የሚፈጠሩ መንቃቶች የእንቅልፍን መዛባት ያመጣል ማለት ነው። እንግዲህ አጋላጭ ሁኔታዎችን ስናይ ከመጠን ያለፈ ክብደት ያበጡ ቶንሲሎች ወይም ትላልቅ ቶንሲሎች አየር ወደ ውስጥ እንዳይገባ የሚያደርጉ ማለት ነው። ሌላው ደግሞ የአገጭ መዋቅር ትንንሽ አገጭ ያላቸው ሰዎች ወይም ደግሞ ትልልቅ ምላስ ያላቸው ሰዎች የአየር ቧንቧውን ይዘጋዋል። ስለዚህ አየር እንደ ልብ አይገባም ማለት ነው። ሌላው ደግሞ ከእድሜ ጋር ተያይዞ የጡንቻ የመተንፈሻ ጡንቻ መስሎች ይላላሉ ወይም ቶናቸው ያንሳል ማለት ነው። እሱ ምንድን ነው በደንብ አየር እንዲገባ እንዲወጣ አያደርግም ማለት ነው። ሌላው ማጨስ፣ መጠጣት እንዲሁም ደግሞ አፍንጫ በተለያዩ ምክንያት በኢንፌክሽን ምክንያት ሊሆን ይችላል በሳይነስ ምክንያት በተለያየ ምክንያት መዘጋት ስለዚህ እነዚህ ምክንያቶች ቶሎ አድሬስ ካልተደረጉ በስተቀረ ምን ያመጣል ማለት ነው። ጭንቅላት ላይ ችግር ያመጣል። ስሊፕ ዲስተርባንስ ያመጣል። ሌላው ካልፎ ተርፎ ደግሞ ዋናው እንትኑ ደግሞ ልብ ላይ እንትን ያመጣል። ምን ይፈጠራል? ኦክሲጅን በደም ሰውነታችሁ ውስጥ አይዘዋወርም። ሳምባ ላይ ያለው የኦክሲጅን ጋዝ ኤክስቼንጅ ጥሩ አይመጣም። እሱ ደግሞ ልብ ላይ እየቆየ ተጽዕኖ ያመጣል ማለት ነው። ልብ ጡንቻዎች እንዲዳከሙ ያደርጋል ማለት ነው። ስለዚህ የሄርት ፌለር ወይም ደግሞ የልብ ድካም እስከ ማምጣት ድረስ ይደርሳል ማለት ነው። ስለዚህ የማንኮራፋት ያለባችሁ ሰዎች፣ በተለይ ደግሞ የቆየ ማንኮራፋት ያለባችሁ ሰዎች አተኛኘትን ማስተካከል፣ ክብደትን ማስተካከል፣ ክብደትን መቀነስ እንዲሁም ደግሞ መጀመሪያ ሩት ኮዙን ለማወቅ የሳምባ ስፔሻሊስት ጋር ወይም ደግሞ የውስጥ ደዌ ስፔሻሊስት ጋር ሄዶ መታየት እንደሚያስፈልግ እሱን ለመናገር ነው የምፈልገው። እንግዲህ ይሄ ቪዲዮ ይጠቅማል ብዬ አስባለሁ። ከወደዳችሁት ላይክ አድርጉት። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የደወል ምልክቷን እየነካችሁ ሌሎች ቪዲዮች እንዲደርሷችሁ አድርጉ። ለሰው ይጠቅማል ብላችሁ ካሰባችሁ ደግሞ ሼር እንድታደርጉት ጠይቃችኋለሁ። አመሰግናለሁ።